ሰላም፣ ጤና ይስጥልኝ የቻናላችን ተከታታዮች፣ እንደምንቆያችው እኔ አልማዝ ሰለሞን እባላለሁ። በሰሜን ምዕራብ አዲስ አበባ የአነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ከፋዮች ትምህርት መሪ ባለሙያ ነኝ ማለት ነው። ዛሬ ይዤላችሁ የቀረብኩት በተጨማሪ እሴት ታክስ ስለመመዝገብ እና በተጨማሪ እሴት ታክስ የተመዘገበ ሰው ግዴታ ምንድን ነው የሚለውን መረጃ ለመስጠት ነው። የተጨማሪ እሴት ታክስ በእቃና በአገልግሎት ላይ የተጣለ ቀጥተኛ ያልሆነ ታክስ ነው። ቀጥተኛ ያልሆነ ታክስ የተባለበት ምክንያት ታክስ ከፋዩ ወይም በዚህ ስራ ላይ የተሰማራው ግብር ከፋይ ካገኘው ገቢ ሳይሆን በውክልና ከተጠቃሚው እየሰበሰበ ለታክስ ባለስልጣኑ ገቢ የሚያደርገው ከመሆኑ የተነሳ ቀጥተኛ ያልሆነ ታክስ ተብሏል ማለት ነው። ታክሱ ከመጨረሻ ተጠቃሚ ወይም ሸማች የሚሰበሰብ በመሆኑ የፍጆታ ታክስ በመባል ደግሞ ይታወቃል። እንግዲህ ስለ ተጨማሪ እሴት ታክስ ይህንን ካልን ታክሱ በምን ላይ ተጥሏል የሚለውን ሀሳብ ደግሞ እንመለከታለን። በተጨማሪ እሴት ታክስ አዋጅ 1341 2016 ታክሱ የተጣለው በሶስት ነገሮች ላይ ተጥሏል ወሶስት አቅርቦቶች ላይ ተጥሏል። አንደኛ በተመዘገበ ሰው የሚከናወን ታክስ የሚከፈልበት አቅርቦት ላይ ነው የተከናወነው። ሁለተኛው ማንኛውም ሰው ወደ ሀገር በሚያስገባው እቃ ላይ ታክሱ ተጥሏል። ሶስተኛ ደግሞ በተመዘገበ ሰው፣ በመንግስት ተቋም ወይም ከፍተኛ ግብይት ባለው ባልተመዘገበ ሰው የሚቀርብ በቀጥታ በግዥ ታክስ የሚከፈልበት አቅርቦት ላይ ነው ታክሱ የተጣለው። ዛሬ ትኩረት የምናደርገው በተመዘገበ ሰው የሚቀርበውን አቅርቦት ስለሆነ፣ በመሆኑም በተጨማሪ እሴት ታክስ እንዲመዘገብ ሕጉ የሚያስገድደው ማንን ነው የሚለውን ሀሳብ እናያለን። በመመሪያ ቁጥር 104/2017 መሠረት በተጨማሪ እሴት ታክስ ተመዝግበው ታክሱን እንዲሰበስቡ ግዴታ የተጣለባቸው ግብር ከፋዮች የሚከተሉት ናቸው። አንደኛም በተሻሻለው የገቢ ግብር አዋጅ 1395/2017 መሰረት ደረጃ ሀልተሃ የተባሉ ግብር ከፋዮች ናቸው። ደረጃ ሀልተሃ በዚህ አዋጅ መሰረት የተባሉት ድርጅቶች ወይም ግለሰብ ግብር ከፋይ ሆኖ ዓመታዊ ገቢያቸው ሁለት ሚሊዮን እና ከዛ በላይ የሆኑ ደረጃ ሀ ይባላሉ። እነዚህ ግብር ከፋዮች ከታክስ ነፃ የሆነ ሙሉ ለሙሉ ከታክስ ነፃ የሆነ አቅርቦት እስካልሆነ ድረስ በተጨማሪ እሴት ታክስ እንዲመዘገቡ ሕጉ ያስገድዳል ማለት ነው። እንደዚህ ተመዝግበው ታክሱን ሊሰበስቡ ይገባል። ሁለተኛ የሂሳብ መዝገብ የመያዝ ግዴታ ያለባቸው ግብር ከፋዮች ናቸው ነን በአዲሱ ወይም በተሻሻለው የገቢ ግብር አዋጅ መሰረት የሂሳብ መዝገብ እንዲይዙ ግዴታ የተጣለባቸው ደረጃ ለተሃና ደረጃ ላይ ሆነው በሙያ ስራ ላይ የተሰማሩ ግብር ከፋዮች ናቸው። በተለይም በሂሳብ አያያዝ ሙያ፣ አርቲቴክተሮች፣ አማካሪዎች፣ በግንባታ ስራ ተቋራጭነት ስራ የተሰማሩ መሐንዲሶች፣ በፋይናንስ በኢኮኖሚ እና ኢንቨስትመንት ባለሙያዎች፣ ለጤና ባለሙያዎች እና የሕግ ባለሙያዎች ደረጃ አለ እንኳን ቢሆኑ ወይም ዓመታዊ ገበያቸው ግለሰብ ግብር ከፋይ ሆነው ዓመታዊ ገበያቸው ከሁለት ሚሊዮን በታች ቢሆንም እንኳን ሂሳብ መዝገብ ይዘው እንዲከፍሉ ህጉ ያስገድዳቸዋል። ስለዚህ እነዚህ ግብር ከፋዮች በተጨማሪ እሴት ታክስ እንዲመዘገቡ ይህ መመሪያ ያዛቸዋል ወይም ያስገድዳቸዋል። ሶስተኛ ደግሞ በፈቃደኝነት ሂሳብ መዝገብ የሚይዙ በዚህ በተሻሻለው የገቢ ግብር አዋጅ መሰረት በፈቃደኝነት የሳም መዝገብ የሚይዙ ግብር ከፋዮች በተጨማሪ እሴት ታክስ መመዝገብ አለባቸው ይላል። እና ሁለተኛው ደግሞ ታክስ የሚከፈልበትና ከታክስ ነፃ የተደረገውን ጠቅላላ አቅርቦት ድምር ከሁለት ሚሊዮን ብር በላይ የሆነ ማናቸውም ታክስ ከፋይ መመዝገብ እንዳለባቸው ይህ መመሪያ ያመለክታል። ይህም በምንልበት ጊዜ አንዳንድ ግብር ከፋዮች ከታክስ ነፃ የሆነና ታክሰብል የሆነ አቅርቦት ሊኖራቸው ይችላል። ለምሳሌ እህል የሚነግድ ግብር ከፋይ ወፍጮ ቤት ቢኖረው እህሉ ከታክስ ነፃ ነው። ወፍጮ ቤት ግን ታክሰብል ስለሆነ አመታዊ ገቢው ከሁለት ሚሊዮን በላይ ከሆነ በታክሱ ተመዝግቦ ታክሱን መሰብሰብ ይኖርበታል። እንግዲህ ስለመመዝገብ ግዴታ ይህንን ካልን ይህ የተመዘገበ ሰው ምን ግዴታ አለበት? አንድ ሰው በተጨማሪ እሴት ታክስ ከተመዘገበ የሚከተሉት ግዴታዎች እንዳሉ የተጨማሪ እሴት ታክስ አዋጅ 1341 2016 ግዴታዎችን ያስቀምጣል ማለት ነው። እንደምናውቀው አንድ ሰው በተጨማሪ እሴት ታክስ ሲመዘገብ ደረሰኛ ሳትሞ፣ ሂሳብ መዝገብ ይዞ በየወሩ ማሳወቅ እንዳለበት በታክስ አስተዳደሩ አዋጅ ተቀምጧል እዚህ ላይ ይህንን የሚመለከት ግዴታ እንዳለበት ይታወቃል። ነገር ግን በተጨማሪ እሴት ታክስ አዋጁ ላይ የተመዘገበ ግዴታ ሰው ግዴታ ብሎ የተቀመጡ ነጥቦች አንደኛው ታክስ የሚከፈልበትን የስራ እንቅስቃሴ በማይንቀሳቀስ የስራ ቦታ የሚያከናውን የተመዘገበ ሰው ማድረግ ያለበት ታክስ የሚከፈልበት እንቅስቃሴ በማያከናውንበት ዋነኛ የስራ ቦታ ዋናውን የምዝገባ ምስክር ወረቀት በሚታይ ቦታ በግልጽ ቦታ መለጠፍ እንዳለበት ተቀምጧል ማለት ነው። ይሄ ግብር ከፋይ የስራ ክፍሎች ወይም ብራንቾች የሚኖሩት ከሆነ ለነሱ ደግሞ ቅጂውን መለጠፍ እንዳለበት ተቀምጧል ማለት ነው። ሌላው ግዴታው ይህ የተመዘገበ ሰው የሚጠቀመው ኤሌክትሮኒክስ በሚሆንበት ዌብሳይት የሚጠቀሙ ማህበራዊ ሚዲያ የሚጠቀም ከሆነ ኤሌክትሮኒክ መድረክ የሚጠቀም ከሆነ ለታክስ ወይም ለተጨማሪ እሴት ታክስ መመዝገቡን እዛ ላይ በዝርዝር መረጃውን ማስቀመጥ የእሱ ግዴታ እንደሆነ በአዋጁ ላይ ተቀምጧል። ሌላው ደግሞ ለውጥን ማሳወቅ እንዳለበት ተቀምጧል ማለት ለውጥ ማሳወቅ በታክስ አስተዳደር አዋጅ ላይ የተቀመጠው እንዳለ ሆኖ በተጨማሪም በተጨማሪ እሴት ታክስ የተመዘገበ ሰው የሚያሳውቃቸውን ለውጦች ወይም በሰላሳ ቀን ማሳወቅ አለበት ብሎ የተቀመጠው በአዋጁ ላይ እንግዲህ የተመዘገበ ሰው የስልክ ቁጥሩ ሲቀይር ፋክስ ቁጥር ኤሌክትሮኒክስ እና ሌሎች ግንኙነት አድራሻዎቹን በሚቀይርበት ጊዜ ይህንን በሰላሳ ቀን ውስጥ ማሳወቅ ይኖርበታል ሌላ ማሳወቅ ያለበት ለውጥ አዳዲስ ቅርንጫፎችን ወይም የስራ ክፍሎችን የሚከፍት ከሆነ የሚዘጋ በሚሆንበት ጊዜ ወይም እንዲሁም የኢንተርኔት ወይም የማህበራዊ ሚዲያ ወይም ለንግድ ስራ እንቅስቃሴ ጥቅም ላይ የሚውል የኤሌክትሮኒክ መድረክ አድራሻ መለወጥን ጨምሮ የተመዘገበ ሰው ታክስ የሚከፈልበትን እንቅስቃሴ በሚያከናውንበት ቦታ ወይም በሚያከናውንባቸው ቦታዎች ያለውን ለውጥ ማሳወቅ አለበት ማለት ነው። ሌላ የተመዘገበ ሰው የንግድ ስራ ባህሪው የሚቀየር ከሆነ ያንንም በ30 ቀን ሊያሳውቅ ወይም ይገባል ማለት ነው። ስለዚህ ሌላ ደግሞ ተጨማሪ ግዴታዎችን በገንዘብ ሚኒስቴር በሚወጣ መመሪያ እንደሚመላከት ተቀምጠዋልና በአዋጁ ላይ የተቀመጡ ግዴታዎች እነዚህ ናቸው። የተመዘገበ ሰው ሊያደርግ የሚገባው ግዴታ ነው። ስለዚህ አንድ ሰው ግዴታ ካለው ያው ተጠያቂነትም እንዳለው ይታወቃልና እነዚህን ግዴታዎች መወጣት እንዳለበት ነው የሚያመለክተው ስለዚህ፣ ለዛሬ በተጨማሪ እሴት ታክስ ስለመመዝገብና የተመዘገበ ሰው ግዴታ ላይ ያቀረብነው ዝግጅት በዚህ ይጠናቀቃል። በሌላ ፕሮግራም እስከምንገናኝ ደህና ቆዩ።